እኔ ከፈለኩኝ እሄዳለሁ። ቤታቸው ቁመት ተጠብቅ እችላለሁ። መቤቴን የሁሉንም ቤት ነው። እኔ ጃኒ፣ በቃ እኔ በጣም ታምሩ ነው የተሰማኝ። እኔ እኮ ከአንድ ሰው ብቻ ቢሆን እሺ፣ ከአንድም ከሁለት ከሶስት ሰው ደስ ማለት ነው። ኧረ ዘንድሮ ግን ምንድን ነው? ምን ውስጥ ነው የገባነው? ማርያም ነው የምላችሁ ቤተሰብ ትላንትና ማታ የደረሰኝ መረጃ ደነገጥኩኝ። ሰማ፣ በጣም ነው ደነገጥኩት። ብሩኬና ሃይሜ እኛ ላይ እንደዚህ ይሰራሉ ምናምን ብዬ እረተው። መጀመሪያ አጣሩ፣ ሳታጣሩ አትንገሩኝ፣ እኔ አልፈልግም። እኛ እንግዲህ ታውቃላችሁ፣ አዲስ አበባ ነው ያለ ነው፣ ወሬ አያመልጠንም። ያውም ትናንሽና ነስተኛ ጥቃቅን ዩቱበሮች ወሬ አያመልጠንም። ወሬ እንፈልጋለን እና ቤተሰብ ነባ እና ቤተሰብ ትናንትና ወሬው ሲነገረኝ ደነገጥኩኝ። ብሩኬና እና ሃይሜ እንደዚህ ጫወቱ ብለን እኛ ላይ ኧረ እኔ እንጃ። እኔ ብቻ አላውቅም። ትናንትና ሲነገረኝ ቤተሰብ ማታ ነው ተደብሮልኝ። ሌላ ልጅም ሰምታለች። ሌላ ለሌላ ዩቱበርም አንዳለች ተነግሯታል። እና ቤተሰብ ብሩኬና እና አልተጣሉ ያልተጣሉኝ አንድ ላይ ሲወጡ ሲገቡ ታይተዋል ስንት ጊዜ። አንቺ ለምንድነው ዝም ብለሽ ጮጓራሽን ምትልጭ? እንደ ውሻ እንደ ቁራ ትጮህያለሽ ለምንድን ነው እግዚአብሔር ነው ምኑ ነሽ ነው እንደ ቁራ የሚያስጮሽ እነሱ ሰላም ናቸው አብሮ ነው የሚወጡት አብሮ ነው የሚገቡት ይሄ ድራማ ነው እንዴ ቤተሰብ እንደዚህ ከሆነ እንዴት እኛ ላይ ይጫወቱብናል የመዳም ቅመሞች ምናምን ላይ ስንት እነሱን ብሎ የሚያለክሱ ስንት እነሱን ብሎ የሚናደር ሰው አለ ቤተሰብ እውነት ቡሩኬ እንደዚህ ያደርጋሉ እኔ ደግሞ ላምነው አልቻልኩም። እንዴ እንዴት አንተ አውቀ ነው እንዴት ነው እዚህ ጋር የተጣሉ እያየናቸው፣ ብሩኬ ጥሏት እየሄደ ፊታቸውን እየዘፈዘፉት ምን እያሉ በጣም አደገኛ አደገኛ መርሰ እየተሰጣጡ እንዴት ነው ያልጣሉት ብዬ ስለው አንቺ አምሻል እንዴ ጤነኛ፣ የእነሱ የሆነ ሰው እግዚአብሔር ነው የምላቸው። በቀደም ደግሞ በኃይለኛው ነበራሉ ሲጨፍሩ፣ ምን ሲሉ የነበረው እኔ አላምን ብዬ ተነ እግዚአብሔርን ተነግሮኛል ግን አላምንም። እኔ አላምንም። ያላመንኩበት ነገር ላይ አልሰራበትም አልኳቸው እና በቀደም ጭፈራ እስከ ስምንት ሰዓት ድረስ አሉ ማታ ዝጨፍሩ ወይ ሁለት መቶ ሺህ የገባችበትን እኛ እዚህ ወይኔ፣ ትግስት ሮቢ ብቻ እውነት አይጣሉ። እኔ እንዲጣሉ አልፈልግም፣ ግን ኦዲንስ የሚባል ነገር አለ። ይሄ ኦዲንስ ላይ ጨዋታ ነው የሚሆነው ማለት ነው። ቤተሰብ እኛ ለሀይሚያዝንን እየጮሁን፣ ሶሲን እየሰደብናት ዳኒን እየሰደብ ነው። እውነት እነሱ አብሮ ከሆኑ በጣም በጣም እኔ እንጃ። እግዚአብሔርን ለእኛ ነው ትዝብት የሚተርፎ እኛንን ማለት ነው። በቃ እየተሰደብን ያለ ነው። እውነት ችግር የለውም እኛ እውነትን እውነትን ጸብ የሚሆን ውሸትን ብቻ እግዚአብሔር ያየዋል። እኛ እኔ ማርያምን የልቤን ነው የምናገረው፣ የልቤን ማለክ ሰው የልቤን ነው በቃ ቁስል ብዬ የምናገረው። እናንተ ብዙዎቻችሁ እንደውም ተይ ምናም ትሉኛላችሁ። አብዛኞቻችሁ እናንተም እያለቀሳችሁ እየያላችሁ ብዙዎቻችሁ አላችሁ እውነት። እና ትላንት ሲነገረኝ በጣም ጉድ ጉድ ጉድ ጉድ ጉድ ነው ጉድ። እኔ ጓደኛዬ ነገረችኝ። ዛፍ አለች ውሸታቸውን ነው ብሩኬ ናይም አልተጣሉም አለች። ተይ ተይ ተይ አይባልም። ሰው ሳይጣላ ዝም ተጣለም ብሎ አይመጣም። የሽጣን ጆሮ ይደፍ ይደፈል። እንዴ ነው እንደዚህ የሚባለው? እንዴ እንደዚህ ብሩኬ ያደርጋሉ ብዬ ተቆጣዋት፣ ተቆጣዋት እግዚአብሔርን ነው ብላችሁ። እንዴ እንዴት ያለሽ እኔ ቤተሰብ እኔ ከፈለኩኝ እሄዳለሁ ቤታቸው ቁሜ ትመጣበቅ እችላለሁ መቤቴን የሁሉንም ቤት ነው የምናውቀው እግዚአብሔር ምስክሬ ነው የምላቸው ጓደኛዬም ሆነች እኔም እኔ በደንብ ነው የምናውቀው እነሱ ሁሉ ነገር እኔ ሂጄ ቁሜ እነሱ መቅረፅ እችላለሁ ቀስ ብዬ ግን እዚህ ጋራ እነሱ እየሰሩትን ስራ ማበላሸት አልፈለኩም እንጂ እግዚአብሔር ነው የምላቸው ቁሜ ጠብቂያቸው እስከ ማተጎጭ ብዬ ሻይ ቡና እያልኩኝ ካፌ ውስጥ አጠገቡ ካፌ አለ። ታፌ ውስጥ አጠገቡ እነሱ እነሱ የሚሄዱበት ሆቴል ሁሉ እናውቀዋለን። ገብቷቸው እዛ ቁጭ ቤቀስ ቤቀርጭ ማውጣት ይችላል። ግን እኔ እውነት ስራቸው ከሆነ ስራቸው ማበላጀት አልፈልግም። ለምን እኔ ጨረቃ ፋሚሊ ነኝ። እነሱ ሚስጥር አውጥቼ እዚህ ጋራ ማውራት አልፈልግም። እኔ እንጃ ብቻ አላቅም። የነሱ የሆነ ሰው ነው ያወራልን ይሄን ነገር። እውነት ካልተጣሉ ጥሩ ነው። እኛ ደስ ነው የሚለን ማርያም ነው ብላችሁ ደስ ነው የሚለኝ። ግን ምንድነው እዚህ ጋር ለነሱ በጣም ብዙ የሚጨነቅ ሰዎች አሉ፣ ከኔ ይጨምር ማለት ነው። እኔ እንጃ፣ በቃ እኔ በጣም ታምሩ ነው የተሰማኝ። እኔ እኮ ከአንድ ሰው ብቻ ባይሆን እሺ፣ ከአንድም ከሁለት ከሶስት ሰው ደስማ፣ ያው አዲስ አበባ ያለ ሰው፣ ያው አጠገባቸው ያለ ሰው ምንድነው የሚያንጣጣሽ? ምንድነው እንደ ቁራሚ ያስጨውሽ? ምንድነው የሚያስለቅስሽ? እውነት መስሎሽ ነው። እግዚአብሔር፣ እኔ በጣም ገረመኝ ብቻ እኔ እንጃ እኔ ቤተሰብ በጣም ደነገጥኩኝ ምን ነገር ሲዘማ ብሩክን ሃይሜ እንደዚህ ያደርጋሉ ወይ ቤተሰብ እንዴት ነው ሐሳባችሁ እናንተ እስቲ ሐሳብ አስተታችሁ እስቲ ግለጹ ያደርጋሉ እንደዚህ እኔ ባይኔ ያላየሁትን ነገር አልፈርድም ባይኔ ያላየዋቸው ግን በወሬ ነው ደረሰኝ እኔ ከፈለኩ ማጣራት ከፈለኩ ጃ አጣራሉ እዛ ግን እኔ ባጣራም ባይም አይቻለሁ ብዬ እዚህ ጋር አወራም ለምን ስራቸውና ማበላሽባቸው ስራቸው እንዲበላሽባቸው ደሞ አልፈልግም ለምን ብዬ እንዴ ነገ ተነገወዲያ ደሞ እኔ ዩቲዩብ ላይ ችግር ሊፈጠርስ ስለዚህ ባያቸው እንኳን አየሁ ብዬሽ አልናገርም እዚህ ጋር። ስለዚህ ቤተሰብዬ እኔ ብቻ ይሁን ይመቻቸው። ካልተጣሉም ጥሩ ነው፣ ከተጣሉም ደግሞ እግዚአብሔር ያስታርቃቸው። እስካሁን ማልቀሴ፣ እስካሁን አንጀቴ መቃጠሌ ምናምኑ ነው የሚቆጨኝ። ማርያምን በጣም ምን እንጃ። እውነት ከሆነ ብቻ ያው እውነት ነው፣ እሱ እውነት ነው፣ ትክክለኛ ሰው ነው። እውነት ነው ነገሩ። አልተጣሉም እኔ ብቻ አላቅም። ይሁን እውነት ከሆነ ያድርገው። ካልጣሉ ግን ወዴስ ሚባል ነገር አለ። ታረቁና በቃ እንትን በሉ፣ እኛ ምንም አንልም። ታረቁ እኛ ፊት ለፊት እንደታረቃችሁ ናችሁ። ምንድነው? ብቻ ይሁን ይሁን። ቤተሰብ ችግር የለው። መሸወድ ወዲያ ያለ ነው። ይመቻቸው ብቻ እነሱ ደህና ይሆኑልን፣ እኛ ስለምንወዳቸው ስለምናከብራቸው። ውሸት ይዞ ባይመጡልን ውሸት ነገር ባያደረጉ ደስ ልን ነበር። ውሸት አድርገው ስለማያውቁ እነዚህ ልጆች እኔ እንጃ ብቻ አላቅም አላቅም እና አብርሽን እየጠላሁኝ እና ብሩክ በእንደዚህ አይነት ነገር ከመጡ በጣም ይደብራል። እግዚአብሔር በና፣ አብርሽ የጠላሁት ነገር በእነሱ እንዳይመጣ ብቻ። ለማንኛውም ቤተሰብ ወዳቸዋለሁ አከብራቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ይሄን ነገር እንዲያውቁትም እነሱ በማርያም በማርያም ነው ምላችሁ። እንደው በአላህ ሙስሊሞችን ቆርጣችሁ ቆራርጣችሁ አድርሱልኝ፣ እንዲያውቁት ማለት ነው። እኛ እንደነቃን እንዲያውቁ፣ ቆርጣችሁ ቆራርጣችሁ በደንብ እያረጋችሁ ላይክ ሲደረግ፣ ቤተሰብ ብዙ ቦታ ሊዳር ይዳረሳል። እነሱ ጋር የሚደርሳቸው ላይክ በደንብ አድርጉ። ይሄ ቪዲዮ እነ ብሉኬ ጋር እንዲደርስ እፈልጋለሁ። እኛ ላይ የተጫወት ከሆነ እንዲደርስ ፈልጋለሁ። መቤቴን ነው ምላችሁ። ለማንኛውም ቻው ውዶቼ፣ እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።